አሰሪውን ገድሎ ጌጣጌጥ የተሰረቀው ተከሳሽ በእስራት ተቀጣ። በደቡብ ክልል ጌዲዮ ዞን ትውልድና እርገቱ የሆነው ገብሬ ታዬ የተባለ ግለሰብ ለጥበቃ ጥበቃ ከተቀጠረበት መኖሪያ ቤት አሰሪውን ገድሎ የስርቆት ወንጀል መፈጸሙ ተገልጿል። በወጣትነት ወደ ሻሸመና ወደ ሻሸመኔ ከተማ በመሄድ የተለያዩ የጉልበት ስራ፣ የአነስተኛ ንግድ፣ የወፍጮ ቤት ስራ ሲሰራ መቆየቱንም ተገልጿል። በዚህም የስራ ሁኔታ ውስጥ ከብዙ ሰዎች ጋር ሲተዋወቅ ወይዘሮ ካባ ሀብተወልድ የተባሉ ሻሸመኔ የከተማ አስተዳደር ቢሻንጋ ጉሬቻ ከተማ ሀላ ሀባሳ ወረዳ ነዋሪ ጋር ይተዋወቃሉ። ግለሰቧ በአጋጣሚ በስራ ምክንያት ያገኙትን ገበር ገብሬ ለመኖሪያ ቤታቸው ጥበቃ አነጋግረውት ይስማሙና በጥበቃ ሰራተኝነት የተቀጠረ መሆኑን ተጠቁሟል። አቃቢ ህግ ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በወንጀል ህግ ቁጥር አምስት መቶ ሰላሳ አንድ ህዝባራ አንድ በከባድ የሰው መግደል እና የዘረፋ ወንጀል ክስ ይመሰረትበታል። በአቃቢ ህግም የተመሰረተው ክስ ሲከታተል የነበረው የሻሸመኔ ከተማ አስተዳደር ክፍለ ከፍተኛ ፍርድ ቤት ግንቦት 7 ቀን 2017 ዓመተ ምህረት በኋላው ችሎት ተከሳሽ ገብሬ ታዬ ያልተገባ ጥቅምን ለማግኘት አስቦ እና አቀዶ ሰውን በመግደል የዘረፋ ተግባር መፈጸሙን እጅግ ከባድና አደገኛና ነውረኛ ተግባር መፈጸሙን በማስረጃ በማረጋገጡ የ23 ዓመት ጽኑ እስራት እንዲቀጣ ተወስኖበታል። ትግራይ በሽሬ ከተማ ብቻ አምና አምስት መቶ አምሳ ተፈናቃዮችን በረሀብና ረሀብ በወለደው በሽታ ሞተዋል። ባለፉት ሶስት ወራት በአክሱም ብቻ ስምንት ሰዎች ሞተዋል። ጽህፈት ቤቱ በትግራይ ክልል የተፈናቃዮች ሞት ቁጥር ከአምና አንጻር ዘንድሮ እንደሚጨምር እንደሚጨምር ባለፉት ሶስት ወራት በአክሱም ብቻ ስምንት ተፈናቃዮች በረሀብ በሽታ እንደሞቱና የኢትዮጵያ አምባ ጠባቂ ተቋም የክልሉ ቅርንጫፍ ጽህፈት ቤት ለ ለሚዲያችን እንደገለጹት በሚዲያችን ገልጸዋል። የተፈናቃዮችን ሁኔታ ቁጥጥር የማድረግ ስራ እንደሚሰራ በአምናው ቁጥር በሽሬ ብቻ አምስት መቶ ሀምሳ ሰዎች በረሀብ በሽታ እንደሞቱ የዘንድሮ የሟሾች መረጃ እየተሰባሰበ እንደሆነ የሟሽ ቁጥሮች ማሻቀቡን እንደማይቀር ጽህፈት ቤቱ ከወዲሁ ጠቁሟል። ለወዲሁ ምክንያት ለተፈናቃዮቹ እርዳታ በአግባቡ እየደረሰ ባለመሆኑ እርዳታ ሰጪዎች ተቋማት ደጋፊያቸውን እያቋረጡ በመሆኑ እንደሆኑ የጽህፈት ቤቱ ኃላፊ አቶ ፀሐየ እምባዬ አስረድተዋል። በኦሮሚያ ክልል በአንድ ሳምንት ውስጥ በደረሰ የትራፊክ አደጋ የ18 ሰዎች ህይወት አልፏል። በኦሮሚያ ክልል ከግንቦት 4 እስከ ግንቦት 10 ቀን 2017 ዓመተ ምህረት ድረስ ባሉት ቀናቶች በደረሱ የትራፊክ አደጋዎች የ18 ሰዎች ህይወት ሲያልፍ በ21 ሰዎች ላይ ከባድ አንድ ሰው ላይ ደግሞ ቀላል የአካል ጉዳት ደርሷል። በንብረት ላይ የደረሰው ውድመት በገንዘብ ሲተመን ከአንድ ሚሊየን ሁለት መቶ ሺህ ብር በላይ የሚገመት ነው። አደጋዎቹ በተለያዩ ዞኖችና ከተሞች የተከሰቱ ናቸው። በአንድ ሳምንት ውስጥ በደረሰ አደጋ ከ አስራ ስድስት ና ሀምሳ ሁለት አመት የእድሜ ክልል ላይ የሚገኙ ሰዎች ህይወታቸው ማለፉን የኦሮሚያ ክልል ትራፊክ ቁጥጥር ክፍል ባለሙያ የሆኑት ኢንስፔክተር መለስ አበራ ለበስራት ራዲዮ እና ቴሌቪዥን ተናግረዋል። አብዛኞቹ አደጋዎች የተከሰቱት በቀኑና በለሊቱ ክፍለ ጊዜ ሲሆን አደጋውን ያደረሱት ወንድ አሽከርካሪዎች ናቸው። የሞት አደጋውን የደረሱት በጭነት በህዝብ ማመላለሻ በባለ ሶስት እግር ባጃጅና በሞተር ሳይክል የተከሰቱ መሆናቸው ተገልጿል። የአደጋዎቹ መንስኤ ከፍጥነት ወሰን በላይ ማሽከርከርና ለእግረኛ ቅድሚያ ለመስጠት እና የቴክኒክ ችግር ለተሽከርካሪ ቅድሚያ ለመስጠት ና ርቀትን ጠብቆ አለማሽከርከር መሆኑን ኢንስፔክተር መለሰ አበራ ተናግረዋል። ወደ ውጭ ዜና እናልፋለን። የአሜሪካው አምባሳደር አርቪን ማንሲንጋ ዛሬ ማለዳ ሸሬ ገብተዋል። አምባሳደሩ ና ልኳቸው በሽሬ ቆይታቸው ተፈናቃዮች እንደሚጎበኙ ና ያልተመለሱ ተፈናቃዮችን በተመለከተ እንደሚወያዩም ታውቀዋል። ፑቲን የዩክሬን ግጭት እልባት አስመልክቶ ከትራምፕ ጋር ያደረጉትን ውይይት በተመለከተ በሰጡት ጋዜጣዊ መግለጫ ያነሷቸው ዋና ዋና ነጥቦች፣ ሩሲያ ጦርነቱ እንዲቆም ትደግፋለች፣ ሆኖ ግን በጣም አመቺ የሰላም መንገድ ሊቀርብ ይገባል። የሩሲያ የዩክሬንን ቀውስ ሰላማዊ መፍትሄ እንዲያገኝ ትፈልጋለች። ሩሲያ ከዩክሬን ጋር የተኩስ አቁም ስምምነትን ጨምሮ መግባቢያ ላይ ለመድረስ ዝግጁ ነች። ሩሲያና ዩክሬን ሁለቱም ወገኖች የሚስማማ ስምምነት ማግኘት አለባቸው። ፑቲን ከትራምፕ ጋር ያደረጉትን ውይይት ትርጉም ያለው ግልጽና፣ በጣም ጠቃሚ ሲሉ የገለጹ ሲሆን የአሜሪካ መሪ በሩሲያና ዩክሬን መካከል ቀጥተኛ ድርድር እንዲጀምሩ ላደረጉት አስተዋጽኦ ምስጋናቸውን ገልጸዋል። ሱዳን፣ የሱዳን መንግስት ጦር በዳርፉር ግዛታት ሩን የተባለ አካባቢ ከአርኤስኤፍ ታጣቂዎች ቀምቼ ተቆጣጥሮ ያለሁ አለ። አትሩን ወታደራዊ ፋይዳ የጎላው ስፍራ ነው በመባሉ አናዶሉ ጽፏል። ይህ አካባቢ ከአርኤስኤፍ ለቀ ለመቀማት በተካሄደው ውጊያ የሱዳን መንግስት ጦር ተባባሪዎችም አብረው ተሰልፈው ነበር ተብሏል። በውጊያውም የአርኤስኤፍ በሰው ኃይልም ሆነ በቁሳቁስ ከፍተኛ ኪሳራ እንደገጠመው የሱዳን መንግስት የጦር ሹም ተናግሯል። አርኤስኤፍ የአትሩን አካባቢ የተቆጣጠረው ከወራት በፊት በተካሄደ ውጊያ እንደነበር መረጃውም አስታውሷል። ፈጥኖ ደራሽ አይሎም የአትሩንስን ስን አካባቢ መልሶ ተቀምቷል ስለመባሉ ማረጋገጫ ቢሆን ማስተባበያ አልሰጠም። የሱዳን መንግስት ጦር እና አርኤስኤፍ በመካከላቸው ጦርነት ማካሄድ ከጀመሩ ድፍን ሁለት ዓመት ሆናቸዋል። ሜክሲኮ፣ የሜክሲኮ ባህር ኃይል የመለማመጃ መርከብ በአሜሪካ ኒውዮርክ ከብሩን ክሊን ድልድይ ጋር መጋጨቱ እና ሁለት ሰዎች መሞታቸው ተሰማ። በአደጋው ሕይወታቸው ካለፈው ሌላ 19ኙ ደግሞ ከባዱ ጉዳት እንደገጠማቸው ቢቢሲ ጽፏል። አካላዊ ጉዳት የገጠማቸው ላይ ሕይወታቸው ያሰጋቸዋል ተብሏል። የመር ለማመጃ መርከቡም 277 ሰልጣኝ ሰልጣኝ የባህር ኃይል ባልደረቦችን አሳፍሮ እንደነበር ተጠቅሷል። መርከቡ በሜካኒካል እክል የተነሳ የኤሌክትሪክ መጥፋት የገጠመው መሆኑን ከድልድዮቹ ምሰሶ ጋር እንዲላተም ምክንያት እንደሆነ ተገምቷል። በአደጋው ድልድዩ አንዳች ጉዳት አልደረሰም ተብሏል። የሜክሲኮዋ ፕሬዚዳንት ክላውዲ ሺምባው በአደጋው ከልብ አዝኛለሁ ማለታቸው ተሰምቷል። ኬንያ፣ የኬንያ የቀድሞ የፍትህ ሚኒስትር ማርታ ካሩአ ከታንዛኒያ ተገደው እንዲወጡ ተደረጉ። ካሩዋ በታንዛኒያ የተገኙት የተቃዋሚዎቹ ቻድሚያ ቻድሚያ የፖለቲካ ማህበር መሪ ቱንዱሊሱን የፍርድ ሂደት ለመከታተል ነበር ተብሏል። ሴትዮዋ ከወር በፊትም ይህንን ጉዳይ ለመከታተል በታንዛኒያ ፍርድ ቤት ተገኝተው እንደነበር የኬንያው ካፒታል ኒውስ አስታውሷል። የኬንያ ሹሞች የታንዛኒያ መንግስት ካርዋን ያባረረበት ምክንያት አልጠቀሰም ማለታቸው ተሰምቷል። ከካርዋ በተጨማሪ ሌሎች ሁለት የኬንያ የሰብአዊ መብት ተሟጋቾችን አብረው ከታንዛኒያ ተገደው ወደ አገራቸው እንዲመለሱ ተደርገዋል። ካርዋ ራሳቸው በፖለቲከኝነት በተጨማሪ በሰብአዊ መብት በሰማይ መብት ተከራካሪ ነታቸው እንደሚታወቁ መረጃው አስታውሷል። የመን የየመን ሰንዓ ዓለም አቀፍ ኤርፖርት ከአስር ቀናት መቋረጥ በኋላ ወደ ሙሉ አገልግሎቱ ተመለሰ ተባለ። ቀደም ሲል የየመን ሁቴዎች ኤርፖርቱን በእስራኤል ከባድ የአየር ድብደባ ከፍተኛ ጉዳት ደርሰበት እንደነበር መናገራቸውን አናደሉ አስታውሷል። እስራኤል በኤርፖርቱ ላይ ድብደባ የፈጸመችው ሁቴዎች ወደ እስራኤል ቤንጉም ኤርፖርት ባላስቲክ ሚሳይል ከተኮሱ በኋላ ነው። ሁቲዎች በእስራኤል ላይ የሚሳይልና የድሮን ጥቃት የሚሰነዝሩት ለጋዛ ፍልስጤማውያን አገር አጋርነታቸውን ለማሳየት እንደሆነ በተደጋጋሚነት ይናገራሉ። እስራኤል የጋዛ የጦር ዘመቻ ማካሄድ ከጀመረች አንስቶ የተገደሉ ፍልስጤማውያን ብዛት ከ53 ሺህ መብለጡ መረጃው ተጠቅሷል። የየመን ዋና ከተማ ሰንአንን ጨምሮ አብዛኛው የአገሪቷ ሰሜናዊ ክፍል የሚስተዳደሩት ሁቲዎች የኢራን ሁነኛ የጦርና የፖለቲካ አጋሮች መሆናቸውን ይነገራል።